ማከያ ማንም አካል የለም። ተጠንቶ ሆን ተብሎ ፕሮግራም ተይዞበት ሰዎች ስለ ነሱ አይደለም። እኔ ምሬ ነኝ እያለች ሽንት ቤት እየጠረገች ለፋኖ የሁለት ወር የሶስት እንልክ አባትና እናቱ የምታስረሽን ዝምታስረሽን አባትና እናቱ እዚህ የሚያስገድል አረብ ሀገር ያለ ህዝብ አለ። የእምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያላዝነት ቸርና ሰላም፣ ፍቅር፣ ጤና በያላችሁበት ባልዳ ሁሉ ልጅ አማን ዛሬ ቪዲዮችን ምርጥ ምርጥና ቆንጆ ቆንጆ የሆኑ ሪአክሽን ቪዲዮዎችን እየተመለከትን ከእናንተ ጋር ቆይተን ምናደርግ ይሆናል። ሰፖርት ማግስት ያላችሁ አሁን ጉዳያችን ሀል ጀዛኡል ኢሕሳን ኢለል ኢሕሳን። በዛሬ ጉዳያችን ስናልፍ እንግዲህ በመካነ ሰላም በመስጅዶች ውስጥ ሸሂድ የሆኑት ወንድሞቻችን የጀነዛ ሽኝ ተደርጓል። እስኪ ቪዲዮ እንመልከት። ቪዲዮ እንዳያችሁት እንግዲህ ለነዚህ ሸሂድ ወንድሞቻችን ሽኝ ተደርጓል። እንዲሁም በዛስ ሽኝ የተደረገበት ወቅት ሰላማዊ የሆነ ሰልፍም ተካሂዶ ነበረ። እስኪ ቪዲዮ

ቪዲዮ እንዳያችሁት እንግዲህ እዚህ ጋር በጣም ብዙ ትልልቅ መልእክቶች ተነስተዋል ማለት ነው። ሁሉም ለሃይማኖቱ ለዲኑ እንዲሰራም መልእክት አስተላልፈዋል። በዛ ላይ ደግሞ እየተደረገ ያለውን ነገርም ትንሽ አለመሆኑን፣ ትክክል አለመሆኑን እንደዚሁ ገልጸዋል ማለት ነው። በቀጣይ ቪዲዮችን ስናልፍ እንግዲህ ህዝበ ሙስሊሙ አካባቢውን ያሉትን መስጂዶች፣ የሃይማኖት ተቋማቶች እንዲጠብቅ መጅሊስ መግለጫ ወጥቷል። ቪዲዮ ሊጋብዛችሁ ህዝበ ሙስሊሙ በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ እንዲሁም ደግሞ የሃይማኖት ተቋማትንና አካባቢው እንዲጠብቅ ጠቅላይ ምክር ቤቱ ጥሪውን አስተላልፈዋል። በመካነ ሰላም እንግዲህ በትናንትና ዕለት ማለትም መስከረም 23 ቀን 2018 ዓ ም በመስጂድ ኑር በኢሻ ሰላት ወቅትም የመስጂድ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ የመስጂዱ አመራሮች እንዲሁም ደግሞ የመስጂድ ሃዲሞችን አሰቃቂና አረመኔያዊ በሆነ ሁኔታ መገደላቸውን እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስተዋቋል። ቪዲዮ እንዳያችሁት እንግዲህ መጅሊሱ አመራሮች የተለያየ አካባቢ ይሄ ነገር ተበራክቶ ይቀጥላል በሚል ስጋት ያደረባቸው ከመሆኑ አንጻር ሁሉም በማህበረሰብ ያለውን አካባቢው የሚገኙ መስጅዶችን እንክሮ እንዲጠብቅና እዛም ላይ የተቻለው ሚና እንዲጫወትም አስተላልፏል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ በተለያየ ከተሞች ይህንን የመካነ ሰላሙን አመፅ ወይም ደግሞ እንትን ድርጊት በመቃወም ሰላማዊ ሰልፍ ተወጥቷል። ቪዲዮ ልጋብዛችሁ። ሊዮን እንዳያችሁት እንግዲህ የተለያየ አካባቢ የሚገኝ ህዝብ በሙስሊም ይሄ ነገር የቆጠቆጠውና የመረረውም ይመስላል ማለት ነው። ስለዚህ ሁሉም ሙስሊም በአንድ ሆኖ ሊታገል ይገባል። ከእነዚህ አይነት የአፄዎቹን ድርጊት መቃወም ይኖርበታል ማለት ነው። ከቦታው እንግዲህ ከመከነ ሰላም ላይ ያለውን ሁኔታ ለማስረዳት አንዱ ድማችን ቲክታክ ላይ ላይ ያስተላልፈው መልእክት አለና እስኪ እሱን እንመልከት። ቦታው ላይ ስለነበርኩ ነው፣ መዋረ ቦታው ላይ ነበርኩ። ሁሉም ድርጊቱ ሲፈጸም እዛው ነኝ። መከላከያ የለም፣ ማንም አካል የለም። ተጠንቶ ሆንተን ብሎ ፕሮግራም ተይዞበት ነው። አሁን ስለነሱ አይደለም። እኔ አንድ የሚያሳፍረኝ እና በጣም የሚያሳፍረኝ ሙስሊም ወንድምና እህቶቻችን እኔም ዘመነ ነኝ እኔም ምሬ ነኝ እያለች ሽንት ቤት እየጠረገች ለፋኖ የሁለት ወር የሶስት ወር ደመወዝ እንልክ። አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝብ ነው። እነዚህ ጋር መቆጠሬ ብቻ ነው እኔ ትንሽ የሚያናደኝ ሌላው አይደለም። ምን ያሁን ሌላ ስለሌላ ምናምን የእምነትም ጥላቻ ምን የለብኝም። ከዚህ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንኮሮ ግም ደብ ተራጋ አጀንዳውን ከምንድን ያያያዙት? የግዕዝ ትምህርት አንቀበልም ብላችኋል። እሱን አምጥተው እንዲጫኑባቸው ለመንግስት መረጃ ታቀብላላችሁ። የመጣለው ቪዲዮው ልላክል ወይ ከፈለግ በውስጥ ልላክል። ዘይኑ እኔ አሁን ቪዲዮ ላይ ያያችሁት እንግዲህ ይህ ወንድማችን ያለውን ከሁኔታው ጋር ያለውን ነገር ነግሮን በዛ ደግሞ ትልቅ መልእክት አስተላልፏል። በተለይ ውጭ ሀገር የምትገኙ እህት ወንድሞች በአኑ የኔ ጠላት የእኔ ጓደኛ ነው የኔ ወዳጅ ነው ብላችሁ ገንዘብ ምሳፖርት የምታረጉ ወይም ደግሞ ሌላ ነገር ላይ የምታረጉ እህቶች ቤቴ ኬር ይሄ ነገር እናንተን የሚጎዳ ነገር ቤተሰቦቻችሁን የሚያስጨርስ ተግባር ስለሆነ እዚህ ነገር ላይ ቆም ብላችሁ ልታስቡ እወዳለሁ ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ የዚሁ የአሸባሪ ቡድን ተላላኪዎች ስልካቸው ተጠልፎ ያወሩትን ተቀርቶ ሪከርድ ተደርገዋል ማለት ነው። ስለዚህ እስኪ አንደኛው ልጋብዛችሁ። እንዴት ነው? እንዴት ነው? አማን ታድሯል? አለን። ሰላም ነው። ምን ነበር ማታ ብልሽ ታለው እና አስተው መስጊድ ውስጥ መጥተዋቸው መስጊድ ውስጥ እግዚአብሔር የእኛ አለ ጎጃሙ ናቸው። ለምንድን ነው እንጃ። ቢያንስ የስልሳ አምስት እስከ ሰባ አመት የሚሆን ሽማግሌ መስኪ ዝም ብለ ጠበቃ መቱት። ከዛ ውስጥ ላይ ገብተው እንደው ጭፍጥፍ ብዙ ሰው

እንደፈሩ በሁኔታው ላይ እና ስትራቴጂክ የተሞላበት ስራ ታቅዶበት ታልሞበት የተደረገ ድርጊት እንደሆነ ያሳያል ማለት ነው። እንግዲህ ወደ ቀጣዩ ደግሞ ሪከርድ ሳሳልፋችሁ የጎጃም ፋኖች ናቸው እንጂ የወሎ ፋኖች አይደሉም በሚል እርስ በራሳቸው የሚስጥር ይገዛጡ ነበርና እና ነገሽ በምኑ አካባቢ ናቸው? ያን ማነው? የእነሱን ካም ብዝቅ ብለና ታችን በኩል ነው የያዘው። የትኛው የትኛው? ይሄ ትናንት ሲዋጉበት የነበሩት ይዘው ማለት ነው ጥላት የእነሱን እንዳያችሁት እንግዲህ የጎጃም ፋኖች ናቸው። በመካነ ሰላም መስጅድ ላይ ጥቃት እንትን የሚባል ጥቃት የፈጸሙት የሚል ነገር ነው። እኛ ጎጃም ሆነ ወሎም ሆነ ምንም በሃይማኖታችን ከመጣ ድረስ ሁላችንም ለሸሂድነት ዝግጁ መሆን አለብን። የሚያስፈልገውን ቆራር አመራር ለመውሰድ መታገል ይኖርብናል፣ የሚል መልእክት አስተላልፋለሁ። በሃይማኖት ላይ የተቀለደ ወይም ደግሞ ሃይማኖትን እየተረገጠ ለአማራ ህዝብ እታገላለሁ የሚለው ነገር አያስመመኝም ይልናል። አንድ ወንድማችን እስኪ እንስማው። የእምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ለአማራ ህዝብ እታገልለታለሁ፣ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል። ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና ሊረዳ ይገባል። የአማራ ወጣቶች የአማራ ተወላጆች እባካችሁ ይህን ኃይል አትደግፉት። ቪዲዮ እንዳያችሁት እንግዲህ ይህም የተናገረው መልእክት እጅ በጣም የሮም የሆነ መልእክት ነው ያስተላልፈው። እንግዲህ ልብ ያለው እዚህ ጋ ልብ ማለት ይችላል ማለት ነው። ሃይማኖትን እየረገጡ ወይም ደግሞ ሙስሊም ክርስቲያን እየተባለ እየተለያየ ለኦርቶዶክሳውያን የተደገፈ ማህበረ ቅዱሳንን በማስተካከል እነሱን እየተደገፈ እኛ የምንረገጥበት ምክንያት ምንም ምክንያት የለም። ሀገራችንም በሰላም በፍቅር እስከ ዛሬ ባሳለፍ ነው ሴት ኖሯለን ከተባለ በዛ መኖር ይገባን ማለት ነው። ወደ ቀጣይ ቪዲዮ ስወስዳችሁ እንግዲህ አባቶች በዚህ ድርጊት ተማረዋል እና እስኪ ቪዲዮ ልጋብዛችሁ። የመንግስት ጎዳል ይሄ መንግስት ማዳበሪያ እያመጣ ይሰጠን አልነበረም።

ቪዲዮ እንዳያችሁት እንግዲህ እነዚህ አባቶች በተለያየ የጽንፈኛ በደል በሚደረግባቸው ትግል ወይም ደግሞ ድርጊት ተማረዋል። እንግዲህ መንግስትን ማላደረገንም እያሉ ነበር የነበረውና። ይሄ የጽንፈኛ ቡድን ወይም ደግሞ ተላላኪ ቡድን እነሱን እያስቸገረ ያለበት ሁኔታ ነው ያለው። የትኛውም ማህበረሰብ ስላልገባው ነው እንጂ ነሱን እየደገፈ ያለው ለማንም የሚጠቅሙ ሰዎች ስላልሆኑ ሁላችሁም ከዚህ ድርጊታቸው እንዲታቀብ በሁሉም መስመር ልንታገል ልንወጋ ይገባል ማለት ነው። ለዛሬ ያዘጋጀላችሁ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት፣ እንዲሁም ጥቆ መካታችሁ ኮሜንት ላይ ያስቀምጡልኝ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ አዛ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።